ሰሐራ፣ እውነቱን አወቀች። ህይወት ታገተች ማለት ነው። ዛሬ ክፍል አርባ የህይወት መንገድ እንችላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ዋላችሁ? እንዴት አደራችሁ? እንደ ሰዓት አቆጣጠራችሁ ሁላችሁንም ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ጀምሩ። እንዴት ናችሁ? እኔ ሀይ ሀይ ብያለሁ ማለት ነው። ለዛሬ እንግዲህ አስቸኳይና ትኩስ ትኩስ የሆነውን ድራማ የፍቅር ፍቅር ፍቅር ጎጆ ቤተሰቦች ማለት ነው ይዤላችሁ እመጣለሁ። ሁሌም ወቅታዊና አዳዲስ ነገሮችን በዚህ ቻናል ታገኛላችሁ። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ህይወት እንግዲህ ታግታለች፣ ሳራ አውቃለች ማለት ነው። ከሳሚ ጋር ያላትን ግንኙነት በግልጽ አውቃለች። ስለዚህ ለዋጋዋን እሰጣታለሁ ብላ አሳግታታ ላይ ከቤት ወደ ውጭ በምትወጣበት ወደ ሱቅ በምትወጣበት ጊዜ ህይወት ማለት ነው በመኪና አግተ ወስደዋታን ማለት ነው። ሲወስዷት ሂጃቧ ወርቆ ነበር ወይም ሻርቧ ማለት ነው። ዳይት አግኝቶት ወደ ቤት ሲመጣ ዳይት ወደ ቤት ሲገባ በሩ ላይ ሳራ በጣም ተናዳና በጣም እንትን ብላ ወደ ውጭ ስትወጣ አግኝቷታን ይች ልጅማን ጤነኛ ናት ወይ እናቴ ልጅሽን እያጣሻት ነው ምን ይሻልሻል እሱ ፈጣሪ ድረስላት ብሎ ምንም መልስ አልሰጣትም ምንም መልስ አልሰጠችውም ብቻ አልፋው ገፍትራው ሄዳለች ማለት ነው ወደ ቤቱም ሄዶ ህይወት ህይወት እያለ ሲጠራው ምንም የለም ሄጃቡ ግን ወይም ሸርቦ የህይወት መሆኑን ያቃም ማለት ነው በዚህ ቅስፈት የህይወትን የትሄዳ ነው ምን ነው፣ ውስጥ እየተጨነቀ ነው ምናምን እያለ ባለበት ሰዓት ዳይት ማለት ነው ሳሚ ይመጣና ህይወትስ ይለዋል። ዛሬ ሰው ሁሉ አስ ምን አብዷን? እንደ እኔም ህይወትን እየፈለግኩ ነበረ። ህይወት ምን ሆናለች ይለዋል። ህይወት ደውላል ነበረ ግን ድምጿ ጥሩ አይደለም፣ ስልኩ ተቋረጠ፣ የሆነ ነገር ተፈጥሯል ይለዋል። እኔም ውስጤን እንደዛ እየተሰማኝ ነበር ይላል ማለት ነው። ዳይትም በመቀጠልም እንደዚህ ያሉ ያለ እያወሩ ያለ ለፖሊስ ማመልከት ይኖርብናል፣ እኔ ደግሞ እዚያ አንዳንድ ነገሮችን ልጨርስ ብሎ ሳሚ ቤት ውስጥ የሆነ የሆነ ነገር እያደረገ ዳይት ለፖሊስ ሄዶ አመልክቷን። ያው እንግዲህ የኢትዮጵያ ፖሊስ ዙሪያ ጥምጥሙን እንትን ሲል ያው ልጅቷ ተሞሞትም ትቀበራለች ማለት ነው። እንግዲህ ሳሚ ሄዶ ዳየት ሄዶ አመልክቷል ማለት ነው። ሂሩት ደግሞ የት ሄደች እያለ ወንድሟ በየተጨነቀ ምክንያቱም ዳየት ታግቶ እንደነበረ በዚህ ከክፍል ሰላሳ ሰባት ላይ አይታችኋል ማለት ነው። ስለዚህ ሄሮት ደግሞ የህይወት ልደት ነበረና ለህይወት ልደት ስጦታ አንዳንድ ነገር ገዝታላት በታ ነበረ ማለት ነው። እንደ አጋጣሚ ሆኖ የሄሮትና የህይወት ልደት አንድ ቀን ነበረ ማለት ነው። ስለዚህ ኧረ ህይወት የታለች ህይወት እያለች እየተጣራች እያለ ሳሚ በቅ ብሎ ዛሬ የህይወትን ተከታክቼ ነው ማስተናግደሽ ምን ፈለግሽ? ይላል። አንተ ምን አለብህ? በጊዜ አብዳሃን ተገላግለሃን ከዚህ ዓለም ስለዚህ ጥራልት። አረ፣ ህይወት የለችም ብሏል ማለት ነው። ስለዚህ ዳይትም ይመጣና ቁጭ ብሎ ይመካከራሉ። ምንድን ነው ሀሳቧ? ምን የት ሄዳ ነው? ከቤት ወጣ፣ እንዴት ሳትናገር? በሚለው እየተወያዩ እያለ እያወጉ እያለ ምን ይሻላል? ወዴት ነው እንዴት ነው እያሉ እያለ ሳራ መታለይ፣ ሳራ ምን ሆነሽ ነው? የት ሄደሽ ነበር? ሲሏት ቢሮ ነው ትላለች። እንደዛም ገብግቦ እንደዛ ሲያስቸኩል ሽር የነበረው ቢሮ ነበረ ብሎ ዳይትም ሲጠይቃት አሁ ነበረ ብላለች። ምንድን ነው ስትለው ህይወት ጠፋች ብሎ፣ ታዲያ ህይወት በጠፋች ቁጥር እኔ ለምንድን ነው የምጠረጥሩ? ምክንያቱም የምንጠረጥርሽ ሩት አለቻት። ለእሷ ጥላቻ ካለሽ አንጻር ማንን ልንጠረጥር እንችላለን? ስለዚህ ከፍተኛውን ኃላፊነት የምትወስጁ ማለት ከፍተኛ ሆነ ምትወስ አንቺን ነው ማለት እንትን ብሏት ማለት የሚጠረጥሯት ከፍተኛ እሷ ነው፣ ሌላ ማንም ሊያግታት አይችልም ብለዋል ማለት ነው። ስለዚህ ማን እንደሆነች እንዴት እህቷ እንደሆነች ሂሮት በጣም ጠንቅቃ ታውቃለች። ስለዚህ እቤት እኔ ልረፍ ብላለች ማለት ነው። እቤት ተመግባቷ በፊት የሂሮትን ልደት አስመልክቶ ምን ምን ልጋብዛችሁ ከቤት ምንም ነገር ስላላዘጋጀን ወደ ሱቅ፣ ወደ ሬስቶራንት ሄደን እራት እንብላ ልደሷን አስፈልግተን እን ልጋብዛችሁ ብላለች ማለት ነው። ሂሩትም ህይወት ሳትገኝ ወይ ፍንክች አልፈልግ፣ ምንም ፕሮግራም ብላለች። በፈለግሽበት ሰዓት መሆን ይችላል። ስለዚህ እኔ ገብቼ ልረፍ፣ አትጨቅጭቁኝ፣ እኔ ስለ ህይወት አራቅም ብላቸዋለች ማለት ነው። ይህንንም ባለቻቸው ጊዜ ወደ ቤቷ ወደ ክላሷ ገብታለች። እነሱ በቃ አንተ ሳሚ ማለት ሳሚን ማለት ነው። ስለ ህይወትና ስለ አንተ አውርታችኋ ነው የለችም ብላ በፍጹም ያወርተል አናቅም እንዳይትም እንግዲህ እሷ ሰምታችኋ ላይ ሲያወሩ እነሱ ግን አላወቁ ነበረ ማለት ነው። ይህን ሁሉ ዋጋ እንደ ታስከፍላት አለ ብለው ስላሰቡ ተጠንቀቃናን ብለዋል። ግን ያው እውነት መውጣት አይቀርም እና ያው እሷም እውነት አላት ባሏን የባሏን ሽማ ባላወቀችበት መንገድ ቤቷ አስገብታለች ማለት ነው። ስለዚህ ሳሚን በጣም ተጨንቋን አንድ ሀሳብ ላይ ደርሰዋል። ምንድን ነበር ሀሳባቸው? ሂሩትን ማለት የሳራ መጠርጠራቸው ካልቀረ ቦርሳ ውስጥ ስቲንፈልግን የሆነ ነገር ሳሚ አምጣ ብለዋለች ብሎ ተመለሰ። ሽንት ቤት ስገባለ ቦርሳዋን ፈትሾ አንድ የሆነ የመጫወቻ የሆነ ህፃን ልጆች ወረቀት እንደ ቅስት ነገር አድርገን የሚወረውሩትን ነገር አግኝታ፣ በር ላይም ሂሩት ስትገባ አግኝታ ነበር አንድ ወረቀት። ይሄ ነገር የሰላም አይሆንም። እንዴት አጋጣሚ ሆነ? እኔም እሱም እንዴት አንድ አይነት ልናገኝ ይቻል? ስለዚህ ይሄ ነገር አንድ ነገር ያመለክታል። ለሂሩት ያመጡ፣ ለሂሩት ማ ህይወትን ሊወስዷት የመጡ ሰዎች ጥለውት ነው። ስለዚህ ተመሳሳይ ነገር ሊከሰት አይችልም። ስለዚህ ብለው እንትኑን በምን እናቅ እንችላለን ብለው በድጋሚ ሌላ ሴራ አስበው ወንድሟን በወሬ ጠምዳ ወይም በሀሳብ ሰርቃ እህቷ ደግሞ ሰርቆ እህቱ ደግሞ ስልኳን እንትን ብለው ለማወቅ ሞክረዋል ማለት ነው። እሱም እንግዲህ ተሳክቶላቸዋል።

እሱ ሊሄድም ሲል በነገራችን ላይ በጣም ፈርቶ ነበረ። ወይኔ እህቴን ከዚህ አይነት ጉድ አውጣልኝ፣ ሰሃራን እኔ፣ ሰሃራ ለዚህ ለመድረሴ ትልቁን መስዋዕት የከፈለችው እሷ ናት፣ አስተዋጽኦ አድርጋል። ስለዚህ እዚህ ክፋት ላይ እጇ እንዳትኖርባት ፈጣሪ ሆይ ለምንሃለሁ፣ ብሏል ማለት ነው። የሄሩትም የእህት ክፋት ግን ይሄ የሚሆንበት ከፍተኛውን ሚና ትጫወታለች። ስለዚህ የመሆን እድሉ ከፍተኛ ነው ብላለች ማለት ነው። እንዳይሆን ብሎ ፈጣሪውን ለምኗን እንዳይሆንበት ብያለሁ እኔም ማለት ነው። ስለዚህ ስልኳን ከክፍሏ ስታጣው ወደ ቤት ስትገባ ስልኳን ሳራ ሳሎን ስታገኙ፣ ስለዚህ ስልኩ ተሰርቋ ማለት ነው ብላ የደውላለ ሰራተኞቿ ሲሙን አሁን ሰባ አለው ስለዚህ በሎኬሽን እየመጡል ነው ብላለች ማለት ነው። ልክ መንገድ ሲደርሱ አጥፍተውታል ማለት ነው። አጠፉባት ማለት ነው። በጣም ግራ ገብቷቸው፣ በጣም እንትን ብሏቸው መንገድ ላይ እነዚህ የተመቱ አውቀዋን ማለት ነው። ወደ እነሱ እየመጣን እንደሆነ ተረርተዋን አውቀዋን ብላለች ማለት ነው። ሂሩት ሂሩት እህቷ እንደሆነች እርግጠኛ ነን። ያንንም ልጅ ያሳገተች ሄኖክንም ዳይትንም ሳይቀር ሳሚንም በሳሚ ምክንያት እንደሆነ አውቃለች ማለት ነው። እንትናንም እንደዝም ብያ አልጠላሁሽም ዋጋሽን ነው የምሰጥሽ ብላለች ማለት ነው። በምክንያት ነበር እስከ ዛሬም ሳላቅ የጠላሁሽ ብላለች። ስለዚህ እንግዲህ አንዳንድ በአንዳንድ ሂጣቶቿን እየቆረኩ ነው የምጥላት፣ አሰቃያታለሁ፣ እንደ በዋዛ ማን አልገላትም ብላለች ማለት ነው። ላለቃዎች ለሰራተኛዋ ደውላ ሳራ እንዴት ነው? እስቲ ውድና ና የተከበራችሁ ቤተሰቦች ህይወት ታመልጣለች ወይስ አታመልጥም? እስቲ የሚለውን እናያለን ማለት ነው። እስቲ እናንተ ሀሳብ አስተያየታችሁን ስጡ ማለት ነው። ህይወት ከዚች ከአሳራ የምትባል ሰይጣን ታመልጣለች ወይስ አታመልጥም? ለዛሬ ነበረን ይሄን ይመስል ነበር አስተያየታ